ካንስሌሽን ላይ ብሎ አይደረግም ከሚቀረው ነበር። ካንስሌሽን ቀኑ በሚያሳየው መሰረት አምስት ቀን ግን የማያውቁ ሰዎች በሚሰጡ ኢንፎርሜሽን መፍራት የለብንም። አምስት ቀን ነበረ ኢሚግሬሽን እና ተባለ። ለምንድን ነው ሄድ ያላችሁት ሪኩዌስቱ ቪዚት አቡ፣ ይህ እኮ ነገር የወጣው እኮ ከሬበር ካስከነሰልኩ በኋላ ነው። ከአምስተኛ ቀን በኋላ እኮ ነው ይሄ ነገር የወጣው። መጀመሪያ አምስት ቀን ሲቀረውማ ስትሞክረውማ አፕላይ ተደርጓን ያላት አፕላውንማ የሚኬጋሁኝ ያስከነሰልኩኝ

አንድ ቦታ ይኖርሻል፣ አንድ ሰው ልታስቀምጥልሻኛል። ላምሪ ጨርሰሻል? የቪዛው ማለት ነው። ቪዛው የመጀመሪያ የነበረው ኮፒ ይፈለጉ ነበር። ኦኬ፣ ኮፒውን ይዞ እንዲቀርብ ነው። አዎ፣ አዎ። ስለዚህ ኢሚግሬሽን ና ኮፒውን ይዘህ ቪዛ ኢሚግሬሽን ና ተብለህ ነበር እና ለምን አልሄድክም? ኢሚግሬሽን በቀሉ ፈራሁኝ፣ ብሎ ከሆነ ወደ ሀገር ያሳፍሩኛል ብዬ ፈራሁኝ። አው ግን የዛኔ ብትኖር እኮ ችግሩ ይፈታ ነበር። ይሄ ነገር ተፈጥሯል። ቀራማ ገብቻለሁኝ ብሎ ተደርጊያለሁ ነው። ከባለ ቀራማው መቶ ሀምሳ ግራም ብቻ ነበር ብሎ ከይደረግም ወንድም፣ እኔ እኮ እያንዳንዱ ምነግረ በዛ ላይ ለካሜ ለባለሙያ ማን ነው ያስፈራራል? ሁሉም ሰው ነው የሚለኝ እሷን ደግሞ ይዘሽኝ ሂጂ ብላት፣ የራስ ጉዳይ አለች ማለት ነው። እኔ ያስጥልሃለሁ ነው። መጠየቅ ነበረብህ ወይ ታሜ? ነግሬዋለሁ፣ ሂድ። ሄደ። እዛ ቢያስቆሙ ቀራ ማክፈል ነው የሚባለው። እዚህ ሆነን ማንም ሰው እዛ ሳይ፣ እኛ ባለንበት ቦታ ይከፈላል ብዬዋለሁ። አንድ ነገር ቀድሜ ልነግርሽ ፈልጋለሁ። ይሄ ጉዳይ ከጨረሱ በኋላ ምንም አይነት ጥያቄ አልቀበልም። እሺ

እና ማለት ነው እንትኑ ምንድን ነው መጀመሪያ አስራ ሁለት ቀን ሲቀርክ እሷ ጋር መተክ አምስት ቀን ሲቀርክ አፕላይ ስታደርግ ሰውዬ ችግር በፊቱ ሰውዬ ተጣልተ ስለተለያየክ ችግር እንደነበረ ወረቀት ላይ ተረዳች። ከዛም በኋላ ያንን ለማስተካከል እና ኢሚግሬሽን ተብለካል ስትባል አንተ ደግሞ ሰዎች ትያዛለን ትያዛለን እንዳትል ሲሉ በሰዎች ፍርሃት መሰረት ምክንያት ቀራህ በመቃተት ደግሞ ካንስሌሽኑ አለቀ፣ አምስት ቀኑ አለቀና ሰውየው ብሎክ አደረገ። ስለዚህ ለዚህ ደግሞ ሳሪኪ ቤት ተሰብስባችሁ አቤት ወንድሜ አቡ እንደዚ እኮ አይደለም፣ አቡ እንደዛ አይደለም። ይ አምስት ቀን ሲቀረኝ ማ አምስት ቀን ሲቀረኝ አፕላይ ስታደረገው ሌላ አፕላይ ሆኗል። ና ያላት ያን አፕላይ ማ የሚከጋ ሆነን አስከነሰልን። ያን አምስቱን ቀን ማለት ነው አስከነሰልን። ሌተር ነው የወጣለት ኦፈር ሌተር በቀር በፊት ምንም ነገር ማድረግ አይቻልም። በአምስተኛው ቀን ኦፈር ሌተር ኔክስት ዴይ የሌበሩ ሲሞከር ነው። በማግስቱ ወይም በሁለተኛው ቀን ሲሞከር ነው። ሌላ እንዳለ የታወቀው ኦፈር ሌተር የሚባል አለ መጀመሪያ የሚመጣ። እሺ፣ መጨረሻ ላይ የተስማማችሁት ሳሪት የተስማማችሁት ሰውየው ከተሳፈረበት ሲመለስ ልታስተካክል ተስማምታችሁ ነበረ። ሰውየው እስካሁን አልተመለሰም። ሶ አሁን ለምን ነበረ የመጣ ከውስ ሰውየው አልተመለሰም። ሰውየው ተመልሶ እምቢ ብላት ከሆነ ነገር አለ። ሰውየው ተመልሷል፣ አገር ውስጥ ገብቷል፣ ሰውየው መጥቷል። ሰውየው መመለሱንም አላወቁ? አይ አላወቅኩም። ለጅጁ ስጽፍላት ጅጁም ዝም ስትለኝ፣ ያው ሙኒትን በስነ ስራ ስለማታወራ በቃ ወደ አንቺ መጣውን መፍትሄ ፈልጌ ነው ወደ አንቺ መጣሁ። አቡ ብጁም ዝም ስትለኝ ጽፌላት አለ ተመልሶ ሊሆን ይችላል ግን እሱ ለእኔ መልስ መጠየቅ አለበት፣ ለእኔ ጥያቄ መላክ አለበት። ማነሽ ምንድነው የነበረሽ? ብሎ ደወልኩለት። አክብሮ ሪፕላይ አድርጎልኛል። ዲስተርብ ላረገው ሰውን ዲስተርብ ማድረግ አይቻልም። እኔ የሚያስሰውየው ራሱ መጥቻለው እስኪልሽ ነው። ኦልሬዲ እዚህ ጋ የጻፈልሽ መርሃባ ሚን ማይ አና ካርጅ ደውላ ብሎ ጻፈልሽ። ሶ ሚሰንበር ስለዚህ ሰውየው መክቻ አለው ካላለሽስ፣ መቼ ሊታወኑ ነው ሰውየው? እንጠብቃለን፣ ሁለት ሶስት ቀን አሁን ዊኬንድ ያልፋል። ሰኞ ለምሳሌ በስራ ሰዓት ላይ ኖርማል ሰዓት ላይ እደውላለው። አሁንም አልመጣሁም ካለ የንትና ኬዝ እንዲ እንዲህ ስለነበረን እዛው እያለህ ልትረዳን ትችላለት ያለሽ የሰው ልጅ ዲስተርብ ስታደርጉ ሲጀመር እልህ ውስጥ ነው የሚገባው። እንደ እኔ ማለት ነው። በጣም የሰውን ፕራይቬሲ መጠበቅ አለብት። ከሀገር ውጭ ነኝ እያለ ምንድን ነው የምደውልለት? ምን ነው ፑሽ አድርገሽ ባውንደሪውን ጥሰሽ ምናምን ደውይለት እያልኩኝ አይደለም። ግን ቴክስት ይታረጊለታለሽ። መቼ ነው ያሰብኩት? ቴክስት ይታረጊለት። ለምን ላይክ ቴን ኦክሎክ ኢለቨን ላይ የስራ ሰዓት ነው። ተኝቷላችሁ እንዲነዋችሁ። የስራ ሰዓት ላይ ነው ማንሳት፣ እንኳን ባይችል በኋላ መልስ ይሰጠኛል። ከሌለም የለሁም ይላል። ስለዚህ ማለት ነው ሰኞ ዛሬ ምንድን ነው ቀኑ? ዛሬ ሐሙስ ነው። ሰውየው እንትን ዊክኤንድ ሂደት እና ሰኞ ለሰውየው ቴክስት አደርግለታለሁ፣ ቮይስ አደርግለታለሁ፣ ወይም እደውልለታለሁ። ወደ ሀገር ውስጥ ተመልሶ ከሆነ ጠይቋለሁ። ካልመለሰ ግን እዛው ሁነት ልትረዳን የምችልበት

ጠብቅና ሰኞ፣ እሺ ሰውየው ሊረዳልበት የትና ተለምኖ ምናምን ተጠይቆ ነው አይደል? በፍቃዱ ከሆነ ነው አይደል? ሰውየው እኔንም እሱንም ነው የምጠይቅ። ልንገርሽ እኔ ውን ወጪ መልስ እልሀለሁ። ውሁ ን ሰውዬውን ታውቀዋለሽ? እስፖንሰር ነው አታውቀውም። ስለዚህ አሁን እሷም ደግሞ በመልካም ፈቃዷ ነው የምትተባበረው፣ ግዴታ አይደለም እንደ እኔ ማለት። አሁን ለምሳሌ ኖ አንተ ሄድና ጨርስ አምጣልኝ ነው ሰሆን እና እኔ እጀምርልሀለሁ። ከዚህ በኋላ አይሆንም ሐቢባ መጀመሪያም ሳሪ ቤት እያለን ነበር ጁዬ ሳሪ መሲ ረጁ ሁሉም ሲጮሁብኝ እጅ ሰጠው። አሁን ደግሞ ደግመን ከጠላቴ ጀርባ ሆኖ ሲመጣ ከእንደዚህ አይነት ሰው ጋር ውል ሊኖረኝ አይችልም። አስተካክለው ያምጣ ጨርስለታለሁ። ከዚህ ይኸውልህ እሷ እንደ ትብብር ነበር ታሜን ብሏል። ግዴታው አይደለም የድሮ ስፖንሰርትን ማናገር። ከድሮ ስፖንሰር ጋር ያለ ጣጣ አጨረሰክ፣ ንጹህ ሆነክ መምጣት፣ ወደ እሷ ወደ አዲሷ ስፖንሰር መምጣት ያንተ ድርሻ ነው። ግን እንደዛም ሆኖ ኢትዮጵያዊ ስለሆንክ በወንድምነት ልረዳህ ነው ሰውየውን እየደወልኩም እየለመኩትም ያለሁትኝ ለአንተ ትብብር ነው እንጂ ኔ ግዴታ የሆነው አይደለም። የኔ ግዴታ ንጹህ ሆነክ ንጹህ ካንስሌሽን ፓስፖርት እና ገንዘቡን ሙሉ አሟልተ ስታስረክበ፣ እኔ ደግሞ ቃማህን ማስረከብ ነው። ትብብር ነበረ። አሁን ግን ተባበረም ፍቃደኛ አደለሁም። ገንዘብ እኔ መለማመጥ ማባበል አልችልበትም። በስነስርዓት መጥቶ የሚያናግረኝም በስነስርዓት አናግራለሁ። ካላስ እኔ እና እሱ ኮከባችን አልገጠምም፣ ንግግር መግባባት አልቻሉም። ያም ሆኖ ይሁን ብዬ ነበር፣ ግን አሁን እዚህ ድረስ ካመጣኝ በኋላ እንደገና በድጋሚ የመጀመሪያ ኦኬ ስለጨነቀው ሁለተኛ ጊዜ ቃል ከተገባለት ቦታ እዚ ጋ ከሌላ ሰው ጋር ተባብሮ ሲያመጣኝ ሶሪ ነው አስተካክለ ሀምጣ እንሰርሳል እሺ ብቸኛው ከፊልክን አናግረ ከአንተ ስፖንሰር ግን በራስህ መንገድ አናግረ ችግር ያንፈተ ሙኒት ስፖንሰር መሆን ትፈልጋለ? ወይምስ ገንዘብን ትመልስልና ሌላ መንገድ ትፈልጋለ? ምን ትፈልጋለ? አይ ኒ ሀቡሽ አይለኝ የሁለት ወንድ ምናምን ሰው ቋንቋ ስለምትችል ምንም ስለምትለፋ ነው፣ ለኔ ትብብር ነው እንደዛ ያለችው ገብቶኛል። ግን አካችልም አላልክም፣ እንዴት ሰድበኛለች ትጮሃለች አላልክም። ስለዚህ ለሱሪኛለች ላይ የባሰ ሌላ ነገር በስርዓት የሚያናገር ስፖንሰር ፈልጉለት ሙኒት፣ እባክሽ ብሩ መልሽለት እና ሌላ በስርዓት ልክ ለሀቡ ለሶሪ ለላምሪ እንትን ጨርሶ ምንድነው ስሙ? ይሄ የሌበር ፊው ይቆረጥና፣ ኦኬ አፕላይ እያደረግንበት ሰው ስንት ነው የሚቆረጠው? እኔ እጅ ላይ ያለ ገንዘብ አለ፣ እሷ ጋ ያለ አለ። የሌበር ፊው መቶም ሆነ ሁለት መቶ ሀምሳም ድርሃም ሆነች? የቤት ኪራይ እያስቀመጥኩበት ትራንስፖርት እራሱ እኔ ነኝ የሰጣሁት። ያን የልጁ ኖ ኖ ሶሪ ሶሪ የተደረገ ነገሮችን ቆርጬ ያንን እመልሳለሁ። እያንዳንዷን ነገር በጽሑፍ አሳውቃለሁ። የሌበሩም ቢሆን የሚቆረጠው ነገር ወረቀት አለ። ወረቀት የሌለው ምንም ነገር፣ በደረሰኝ ከሆነ ያስማማል። በቃ በደረሰኝ ይሄ መቼ ነው የሚሆነው? መቼ ነው ለአምሪ ሚግሬሽን ሲመልስ ሚግሬሽን ሲመልስ፣ ይህን ታሜም ያስረዳናል። ይህ ባለሙያ ስለሆነ እውነት አፈ ላይ የተደረገ ነገር ካንስል ሲደረግ ሚግሬሽን ገንዘቡን ለመመለስ ምን ያህል ጊዜ ይፈጅበታል? ቪዛ ከሆነ ረጅክት የሚመጣ ከሆነ ሙሉ ብር አይመለስም ሀቢባ። ቢ ሰባ ፐርሰንት ወይም 8 ፐርሰንት ይመለሳል። ያኔ ለምሳሌ አንድ ሺ ሁለት መቶ ድርሃም ቪዛ አፕላይ ከተደረገ ስምንት መቶ ድርሃም። አሁን እኛ ገንዘቡን ነው አይደለም ምንፈልገው? የልጁን ገንዘባ ገንዘቡን መቼ እንደምትመልስ አሁን ትነግረናለች። ገንዘቡን ነው የምንፈልገው። እ አሁን ታሜ ኢሚግሬሽን አንድ ሰው አፕላይ አድርጎ ከዛ ሀሳቤን ቀይር ያለው በቃ ካንስላር ጊና ብሬና ምጪ ካለ ኢሚግሬሽን ምን ያህል ጊዜ ነው እንደነገርኩሽ ሀቢባ፣ አንድኛው ቪዛ ከወጣ በነገራችን ላይ ሁሉ ነው ማዳንቁ ቪዛ ከወጣ ብርም አይመለስም። ሪጀክት ብሎ ከመጣ ግን፣ ሪጀክት ብሎ ከመጣ ቪዛ እንደነገርኩሽ፣ ሰባ ወይም ሰማንያ ፐርሰንት ብቻ ነው የሚመለሰው። የሚመለሰው ከሳምንት እስከ አስር ቀን ባለው ይመለሳል ማለት ነው። እቀን ብሩ የሚመለስበት ነው እሱ። ቆይ ም በደንብ አስረዳ ትላምሬ ያለችው ሁለት ወር ሁለተኛው ወር ላይ ይመልሱታል። ያበቃል በራሱ ይን ያበቃል። ያን ሰዓት ይመልሱላታል። ሁለተኛው ወር ላይ ሪኩዌስት ስናደርግ ገንዘቡን ያንን ነው ታም የሚል ሰባት ቀን ስምንት ቀን እኮ ሪኩዌስት አርጓ ገንዘቡን እሱ ገንዘቡን እኮ መቼ ሪጀክት አረጉት? መቼ ሪጀክት ወር ላይ ወቅቱ ያልቃል። ከወጣ አይመለስም። ግን ሙኒት እንዳለችው ጊዜው ካለቀ በኋላ ኤንትሪ ካላደረገ እዚህ ሀገር አዎ ሪፈንድ ይደረጋል። አሁንም ሙሉ ብር አይደለም። ቪዛው ሪጀክት ከተደረገ ቪዛው ሪጀክት ከተደረገ ከሳምንት እስከ አስር ቀን ብሩን ኢሚግሬሽን ይመልሳል። ግን ቪዛው ሪጀክት ካልተደረገስ ኤክስፓየር ዳርጎ በራሱ ጊዜ ብሩ ሲመለስ ይቆረጣሉ ወይምስ ሙሉ ነው የሚመለሰው? የመንግስት ፊማ ይቆረጣል፣ ሀቡ ሌላው በሙሉ ይመለሳል። ሲመለስ ምን ይደረጋል? ሪኩዌስት ይደረጋል፣ ብሩ ወደ እነሱ እንዲመጣላቸው ሪጀክቱ ሲመጣ፣ የገንዘብ ሪኩዌስት ስታደርጊ ሰባት ቀንም አስር ቀንም ፈጅቶ ይመጣል። ከዚህ አያልፍም። እራሱ ኤክስፓየር ያደርጋል። ጊዜው ነው የሚያደርገው። ኤክስፓየር አፕ ላይ የተደረገበት ጊዜ ኤክስፓየር ሲያደርግ ብሩ የመንግስት ማንኛውም ቪዛ ማንኛውም ቪዛ ሲወጣ ሀቢባ ሁለት ወር ጊዜ ይሰጣል። ኤንትራንስ እዚህ ሀገር ኤንትሪ እስኪ ገቡ ወይም ቼንጅ ስታቱስ ያድርጉ ማለት ነው። እስከዛ ማለት ቪዛ ብቻ ካወጣ ኤንትሪ ካላደረጉ፣ ወይም ቼንጅ ስታቱስ ካላደረጉ አየር ላይ ነው ማለት ምንም አልገባበትም ነው የሚባለው። አልተጠቀሙ ሁለት ወር ጊዜ አለ ቪዛ ሲወጣ። እሺ፣ ቀን ስንት ነው? ቪዛው ሪጀክት ካልተደረገው፣ ሊሱ ሪጀክት ስላልተደረገ ሚግሬሽን ድሮ የሚመልሰው ሁለት ወር ሲያበቃ ነው ከተባለ፣ አፕላይ የተደረገበትን ቀን አይቼ ሁለት ወር መች፣ ያው እሱ ጋር ላይ ሜሴጅ የተመለሰበትን ቀን እዩ። አንድ ሜሴጅ ልታደርግልን ትችያለሽ? ብዙ ዶክመንቶች ስለናቅሽ የትኛው እንደሆነ መለየት አልቻልኩም። አሁን እኔ ያልገባኝ ነገር ሙኒት፣ ወይ ቪዛ እንዴት ወጣለት?

ማንኛውም ዱባይ ቪዛ ነው። አዎ ያ ማንኛውም አመር ሰንተር ሪክዌስት አድርጎና ሪፈንድ እንዲደረግ። እሺ ጥምጣስ ሷቆ እንካን እኔ ሁለቱ የሚሞላው ቀን አስራ ዘጠኝ አስረኛውን ኦክቶበር አስራ ዘጠኝ ነው። ብሩ የሚመለሰው ግን የብዙ ነገር መንግስት ስለሚቆጥ ለምን ሙኒት አንቺ ሺ እንደጀመርሽ ጨርስለት እ ህዝቡ ሙኒት እንደጀመረች እሳት ጨርስለት፣ መንግስትም ብሩን አይቋጠበት እያሉ ነው። እና እባክሽ አንቺ ብጫርሽ አሁን ሙኒት ብሽ ሶስት የሚጻፈውን እታች። ይሄንን ሁሉ የሚባለው በሱ ሰበብ ነው ከዚህ በኋላ ስራዬን የሚያበላሸዋል። ያመጡት ሰዎች ይሄን ያደርጋል፣ ይሄን ያደርጋል ያሉት እነሱ ያሰሩለት ፕሊስ ከፈታሪ ታለእነሱ ደግሞ ላላምንም ነገር የለም። የዕለት ዕለት ከማረፊያው ጀምሮ፣ ከምግቡ ጀምሮ ስራ ሁሉ አስገብቶት ምንድን ነው የደረሰበት? ምን አይነት ክፋት ነው? ምን አይነት ክፋት ነው?

ጎዳኝ እኮ እዚህ ጋር እኔ ማድረግ ያለብኝ ነገር እያለ ቁጭ ብዬ ያለ ፍላጎቴ ላይሽ፣ ስፈልግ ገብቼ ልሽ፣ ጉዳይ ካለኝ ገብቼ ላናግርሽ። አሁን እዚህ ጋር እኔ ያተረፍኩትን ነገር ንገሪኝ። ስድብ ምንድን ነው ያተረፍኩትን? እኛ የምናስበው እኛን አደለም፣ ልጆች የያዩታል፣ ባለቤት ያያል፣ ጓደኛ ያል፣ ዘመድ ያያል። ልሽ በተከታታይ ሶስት ቀሙና ላይ ልሽ እኔ ንቅንቅ አልልም ከቦታዬ። እኔ እኔ ነኝ ያደረግኩትን አድርጃለሁ። ያላደረግኩትም አላደረግኩም። ማንም ይሄን አንገት የሚበጥስ የለም ማንም እዚህ ጋር መሄድ እዛ ጋር መሄድ ጀስት ስሜን ጥቅጥቅጥቅ ልጆች አሉ፣ ቤተሰባ ይሄ ከተስማማቸው እነሱ የሚቀጥለ ሆኔ እቀጥላለሁ። አይደለም። ኖ በሌላ ሰው ተናደሽ በሌላ ሰው እኔ የስንት ታላቅሽ አንቺ። የኔ ፊሊንግ ሊገባሽ ይገባል። ልጆች አንቺ ምናልባት ትንንሾች ስለሆኑ ብዙ አንደርስታንድ አያደርጉ ነገር ነው ሳይድ ትላንት በተፈጠረ ነገር ልጄ ደውላ ሽፍቲ ማማ አለች። ምክንያቱም የተፈጠረውን ነገር ተቃውሞት ስለነበር ባለቤቴ ዩ ዲዘርቫል። እንደዚህ አይነት ነገር መስማት ትፈልጊያለሽ? ደስ ይልሻል? ደስ ይልሻል? እዚህ ጋር የሚጻፈውን ነገር አንድን ነገር ሆኖ አለመገኘት ነው። ሁሌ እንዲህ ትላለች ሆኖ አለመገኘት ነው መባል ችግር የለውም፣ ግን የሚያመጣው ሳይ አሁን ቪዛ የሰጡኝ ልጆች የሚጨነቁትን ጭንቀት አስቡ። ለመስጠት ስ የሚፈሩትን ልጆች አስቡ። ርዝቄን ማንም አይወስዳትም ሲጀመር አስር ከሳሽታል እንጂ ንዳን ማንም አይበላታል እንጂ ማንም አይበላውም። እኔ አህመድን ስለተማመንኩዶች ነው አህመድን በሚስቱ የተበደለ ልጅ እዚህ ጋር ለመኝለት ካፍየሽ ዘጠኝ ሺ ድርሃም ከፍየሽ አህመድን በአምስት ቀን ባልሞላ ጊዜ ውስጥ ፕሮሰሱ ጨረሰት። ያመጣቸው አህመድን እዚ ቲክቶክ ላይ ነው አቀው። ችግሩ እዚህ ገስት ላይ ገብቶ ነገሮን ህዝብ አልቅሶነት ነው ለምኝለት እዚጋ ሰብስብለት ያመጣሹ። የሰው ልጅ የተጻፈበትን እንጀራ ይበላል። ይሄ የአንቺ ስራ ጉዳይ ሲሆን ይሄ ምስኪን